የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ብዙ ውጣ ውረዶችን አልፎ ስኬታማ አጀንዳ የማሰባሰብ የምክክር ሂደት አድርጓል። የማህበረሰብ ወኪሎችም አሉ የሚሏቸውን አጀንዳዎች አስመዝግበዋል። የምክክር ሂደቱን በተመለከተ ተጨማሪ መረጃ ሊያደርሰን ዘጋቢያችን ጌታቸው ገደፋው በቀጥታ መስመራችን ላይ ይገኛል። ጌታቸው በድጋሚ እንደምነዋል። ክስቲ መረጃዎች ይህን አጋራ ነው። አመሰግናለሁ ተሾመ። ተመልካቾቻችን እንግዲህ የኢትዮጵያ ሀገራዊ የምክክር ኮሚሽን በ2014 ዓ ም ጀምሮ በዋጅ ከተቋቋመበት ጊዜ ጀምሮ በክልሎች ና ከተማ አስተዳደሮች የተለያዩ ከተሳታፊ ልየታ ጀምሮ አጀንዳ የማሰባሰብ የተለያዩ ተግባራትን እየሰራ ነው የሚገኘው። እስካሁን ባለው ሂደትም እንግዲህ የአማራ ክልልን ጨምሮ 11 ክልሎችና ሁለት ከተማ አስተዳደሮች ላይ አጀንዳ የማሰባሰብ የምክክር ሂደቱን አድርጓል ማለት ነው። ይህ ሀገራዊ የምክክር ኮሚሽን እንግዲህ እንደሚታወቀው ባለፉት ጊዜያት የተሰጠው የሶስት አመት የጊዜ ገደብ በመጠናቀቁ በህዝብ ተወካዮች ምክር ቤት የአንድ አመት ተጨማሪ ጊዜ ተሰጦታል ቀሪ ስራዎችን ለማጠናቀቅ ማለት ነው። በዚህም እንግዲህ በቀሪ ጊዜያት ቀሪ ስራዎቹን በተሰጠው የአንድ አመት ጊዜ ውስጥ ቀሪ ስራዎቹን ለማጠናቀቅ ኮሚሽኑ ቃል ገብቷል። በዚህ ቃል በገባው መሰረት እንግዲህ ባለፉት ቀናት በአማራ ክልል አጀንዳ የማሰባሰብ የምክክር ሂደት አካሂዷል ማለት ነው። ይሄም እንግዲህ ከመጋቢት 27 ቀን ጀምሮ እስከ ሚያዝያ አራት ቀን 2017 ዓ ም በአማራ ክልል ከተለያዩ የማህበረሰብ ክፍሎች ጋር አጀንዳ የማሰባሰብ የምክክር ሂደቱን ሲያካሂድ ቆይቷል። ኮሚሽኑ እንግዲህ በተሰጠው ተጨማሪ የአንድ ዓመት ጊዜ ውስጥ በተለይም ደግሞ ወደ ኋላ የዘገየባቸው አማራ ክልል እና ትግራይ ክልሎች ላይ ቀሪ ስራዎችን ለመስራት ነው ቃል የገባው። በዚህ ቃል መሰረት ነው እንግዲህ ይህ ኮሚሽኑ ባለፉት ጊዜያት በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን ያከናውነው ማለት ነው። እንግዲህ በአማራ ክልል ከመጋቢት 27 እስከ ሚያዝያ አራት ቀን 2017 ዓ ም ከተለያዩ የማህበረሰብ ክፍሎች ጋር አጀንዳ የማሰባሰብ የምክክር ሂደቱን በዚህ በባህር ዳር ብዙ ውጣ ውረዶችን ካለፈ በኋላ እንደሚታወቀው እንግዲህ የአማራ ክልል ያለበት የጸጥታ ሁኔታ ይታወቃል። ይህንን ውጣ ውረድ አልፎ ውጤታማ የሚባል የምክክር ሂደት አከናውኗል። ኮሚሽኑ እንግዲህ አጀንዳ የማሰባሰብ ሂደት በሁለት ምዕራፍ ተከፍሎ ነው የተከናወነው። የመጀመሪያው ምዕራፍ ከየወረዳው የተወከሉ ከ4500 በላይ የማህበረሰብ ክፍሎች በዚህ አጀንዳ የማሰባሰብ የምክክር ሂደት ተሳታፊዎች ነበሩ ማለት ይቻላል። እንግዲህ እኛም በቦታው ተገኝተን ለአድማሽ ተመልካቾቻችን መረጃዎችን ስናደርስ ነበረ። በዚህም እንግዲህ እኛም በአካል ተገኝተን እንዳየነው እነዚህ ተወያዮች አሉን የሚሏቸውን አጀንዳዎች በነጻነት ያለ ገደብ አሳታፊና አካታሽ በሆነ መንገድ ጥያቄዎቻቸውን፣ አጀንዳዎቻቸውን ሲያቀርቡ እኛም በአካል ተገኝተን ተመልክተናል። በዚህ መንገድ ነው የመጀመሪያው ምዕራፍ የተካሄደው። ከ አራት ሺህ አምስት መቶ በላይ ከወረዳ የተወከሉ የማህበረሰብ ክፍሎች ናቸው። በዚህ በመጀመሪያው የምክክር ሂደት ላይ ተሳታፊዎች የነበሩ ማለት ነው። እንግዲህ በመጨረሻም እነዚህ ከወረዳ የተወከሉ የማህበረሰብ ክፍሎች በቀጣይ በፌዴራል ደረጃ ለሚካሄደው ሀገራዊ ምክክር ሂደት ተሳታፊ የሚሆኑ ወኪሎቻቸውን በመምረጥ እና አጀንዳዎቻቸውን በማጠናቀር ነው የመጀመሪያውን ምዕራፍ ያጠናቀቁት ማለት ነው። በሁለተኛው ምዕራፍ አጀንዳ የማሰባሰብ ዋናው ምዕራፍ ማለት ነው፣ ክልላዊ አጀንዳ የማሰባሰብ ምዕራፍ። ሁለተኛው ምዕራፍ ላይ ደግሞ ሌሎች የማህበረሰብ ክፍሎች ተሳታፊዎች ነበሩ። እነዚህም እንግዲህ በሁለተኛው ምዕራፍ አጀንዳ የማሰባሰብ የምክክር ሂደት ተሳታፊ የነበሩት የመንግስት ተቋማት፣ መንግስታዊ ያልሆኑ ተቋማትና ማህበራት፣ እንዲሁም የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦችና ከወረዳ ማህበረሰብ የተወከሉ ወኪሎች ማለት ምን ማለት ነው? ከወረዳ ማህበረሰብ የተወከሉ ማለት በመጀመሪያው አጀንዳ የማሰባሰብ ምዕራፍ የተመረጡ የማህበረሰብ ክፍሎች ከሁለተኛው ምዕራፍ የውይይቱ ተሳታፊዎች ጋር በጋራ ሁለተኛውን ምዕራፍ ውይይት አድርገዋል ማለት ነው። ስለዚህ በዚህ በሁለተኛው ምዕራፍ አጀንዳ የማሰባሰብ የምክክር ሂደትም እነዚህ አሁን የጠቀስኳቸው ተሳታፊዎች አሉን የሚሏቸውን መሰረታዊ አጀንዳዎቻቸውን በማቅረብ በነጻነት ውይይት አድርገው አጀንዳዎቻቸውን አስይዘዋል ማለት ነው። እኛም እንግዲህ በቦታው ተገኝተን በጊዜው ለመታዘብ ችለናል። እነዚህ ከተለያየ ማህበረሰብ ክፍል የተወከሉ ግለሰቦችንም ለማናገር ሞክረናል። ውይይቱ ነጻ ፍትሐዊና፣ ገለልተኛ ያለማንም ጣልቃ ገብነት በነጻነት ሀሳቦቻቸውን እያነሱ አጀንዳዎቻቸውን ማስያዛቸውን ነው እየገለጹልን። እንግዲህ በክልሉ ሕዝብ በዚህ መንገድ የክልሉ ሕዝብ አጀንዳዎቹን አስይዟል ማለት ነው። በመጨረሻም እንግዲህ በፕሮግራሙ ማጠቃለያ ላይ ኮሚሽኑ ምንድን ነው ያለው? በክልሉ ህዝብ ጨዋነትና ቁርጠኛ አቋም ኮርተናል፣ እጅግ በጣም ደስ ብሎናል በማለት ምስጋና አቅርቧል። ህዝቡ ላሳየው ቁርጠኝነት፣ ላሳየው እንክብካቤና ድጋፍ ኮሚሽኑ ምስጋና አቅርቧል ማለት ነው። በመጨረሻም እንግዲህ የቀረቡ አጀንዳዎችን ከህዝቡ ከወኪሎች የቀረቡ አጀንዳዎችን አገራዊ ምክክር ኮሚሽኑ ተረክቧል ማለት ነው። ስለዚህ እነዚህ አጀንዳዎች አሁን ስራው አላለቀም። በፌዴራል ደረጃ ይህ የምክክር እና አጀንዳ የማሰባሰብ ሂደትም ይቀጥላል። ስለዚህ በፌዴራል ደረጃ የሚመክሩ ወይም ደግሞ በአጀንዳዎቻችን ላይ የሚወያዩ ወኪሎችም ተመርጠዋል። ስለዚህ እዚህ ላይ አላበቃም። በቀጣይም የክልሉ ሕዝብ እስካሁን ድረስ ለኮሚሽኑ ስራ ውጤታማነት ሲያደርግ የነበረውን ድጋፍ አጠናክሮ እንዲቀጥል በመጨረሻም ኮሚሽኑ ምስጋና አቅርቧል ማለት ነው ማለት ይሄ ውይይት ይሄ አጀንዳ የመለየት ሂደት ስላልተጠናቀቀ በቀጣይ ለሚደረገው ሂደትም እስካሁን ሲያደርግ የነበረውን ህዝቡ እስካሁን ሲያደርግ የነበረውን ድጋፍ አጠናክሮ እንዲቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች እዚህ ቦታው ተገኝተው ሲደግፉ፣ ሲያስተባብሩ የነበሩ ኮሚሽነሮች ይህንን ጥሪ አቅርበዋል። ለጊዜው ያለ መረጃ ተሾመ ይህንንም ይመስለው። መልካም ጌታቸው ገደፋው በቀጥታ የስርጭት መስመራችን ላይ ተገኝተህ ያደረስከን መረጃ ከልብ አመሰግናለሁ።